እንላለን ቴስት እናረጋለን። መጥፎ ነገር አይደለም፣ ማየት ግን ጥሩ ነው። እንዲያውም ከዛ በኋላ ሰላም ጤና ይስጥልኝ። መቼም ይሄንን ክርክር ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። በጣም ብዙ ሰው ነው ለኔ የሚላከልኝ። ተልኮልኝ ነው አዳመጥኩት። ረዘም ያለ ነው። ያው ቪዲዮ መስራት ስታስቡ ግዴታ ማዳመጥ አለባችሁ። የሁለቱንም ሀሳብ አከብራለሁ። እኔ ግን ከማሜ ተቃራኒ ሆና የምትከራከረው ልጅ ሀሳብ ከእሷ ጋር ነው በስማማው፣ ግን ኮሜንት ላይ ሪከርዱ ላይ ሳይ ብዙ ሴቶች ተስማምታችኋል። እኔ አንዳንድ ጊዜ እግዚአብሔርን የኢትዮጵያ ወንድ አርጎ በፈጠረኝ ይላለሁ። ማርያምን ብዙ ጊዜ ወይኔ ይላለሁ። በተለይ አሁን አሁን ምን አለ የኢትዮጵያ ወንድ አርጎ በፈጠረኝ እግዚአብሔርን። በቃ ለልጆቼ ልብዬ ልኑር ከማያውቁት ሴጣን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ብቻ በጣም ከባድ ነው። ሌላው ግን አንድ እንደ ነጥብ በያዝ የምፈልገው የልጆቻችሁ አባት ጋራ ተለያይታችሁ በቃ ይቀጣ ብላችሁ ወይ ተናዳችሁበት ተለያይታችሁ ይህ የሚሞክረው ጊዜ ስትሰጡ፣ እሱም ወደ ሌላ ሴት ባይሄድ አንችም ወደ ሌላ ወንድ ባቴጅ ብዬ አስባለሁኝ። ምክንያቱም እኔ እንጃ፣ እኔ ከሌላ ወንድ ጋር ከተኛሁ የመጀመሪያው ወንድ ፍቅር ይቀንስብኛል። እኔ እንደዛ ነኝ። ብዙ ጊዜ ከኋላ ያለ አላስታውስም። ያው ሁሌ ቆቅ አይደለም ትሆኑት የተሻለ ነው የምትመርጡት ኢኮኖሚካሊ፣ ፊዚካሊ ብዙ ከፍቅር አሰጣጥ ጀምሮ ኦፍኮርስ ሞክራችሁ ልጅ አገረግ አይደለሁም እኮ ከላይ ምናምን የመጀመሪያ አስተማሪ አይደለም እና አይታችሁ ዋው ብላችሁ ዋው ብላችሁ ስለምገቡ ሁሌም የተሻለ ነገር ነው የምትመርጡት ትብስን ምንድነው ትሻልን ትቼ ትብስን አመጣሁ የሚባል ነገር የሚሰራ ይመስለኝም እንቅፋት አንዴ ነው የሚመጣው ሁለተኛው ላይ ጥንቃቄ ታደርጋላችሁ ግን አንዳንድ ሰው ደግሞ እንዳለመታደል ሆኖ አሁን ለምሳሌ እኔ አንድ ማውቃት ሞዛምቢካዊ ነበረች እና የሆነ ወንድ ያዘች የሚሆነው ብቻ ኦስት ዌስት ዌስት አፍሪካ ነውና፣ በቃ ለመብላትና ለአልጋ ነው ቤቷ የሚመጣው የሚመጣውና፣ እግዚአብሔርን ነው የምላችሁ። ልጆቿን ስት ነግረኝ ልጆቿን እንኳን ይዞ ሜክዶናልስ እንኳን ይዞ አይሄድም። እግዚአብሔርን ነው የምላችሁ ሜክዶናልስ። በቃ አይኮራባትም ልበላችሁ፣ ያፍርባታል። ከእሷ ጋር አብሮ አይወጣም። ግን ሁለት ልጅ አላት፣ አንድ ወንድ አንድ በቃ ብቻ ከአንድ አመት በላይ ገተታ በቃ አንድ ቀን ጭራሽ ወደ አገሯ ለረፍት ስትሄድ በእንትን ሄደችው፣ በራይድ ራይድ ወይ ደግሞ በታክሲ ነው ሄደችው። የታክሲ እንኳን አልከፈለም። ማርያምን፣ ሸኛት ግን የታክሲ እንኳን ልክፈል ይሻላ አላት። ትርኢታ አያረጋት ነው በቃ ይመጣል፣ ይበላል፣ ይጠጣል፣ ይሸከሽካል። ቅዳሜ ወጥቶ እሑድ ይሄዳል፣ ምናምን ሰኞ ስራ ስለሚገባ የሆነ ቦታ መሄድ ምናምን አይታሰብም። እና ምን ብላ አሰበች የሆነ ቀን ከዛ የሆነ ግሪካዊ ደግሞ ምናምን እንደዚህ ዴይት ለማድረግ ሞከረች። እሱ ደግሞ እየባሰበት የሌለ ነገር ከእሷ ባህል ጋር ማይሄድ የሆነ የተጨመላለቀ ነገር ለእናንተም አልነግራችሁ ነገር። እሱ ደግሞ ሁለቱንም ነው ሰውዬው። ደንግጣ ገና ሲጽፍላ። ከዛም በኋላ የልጆቿን አባት ውሽማ አረገችው። አብረን አንኖርም ግና፣ ለልጆቹ በቃ ቤታችሁ ያድራል። ሲፈልጉ ዘሄድ ያድራሉ። ሲፈልጉ መጥቶ ያድራል። ሾፒንግ ያደርጋል። አስቤዛ ያደርጋል ደስ ካላቸው እዛ ሄደው ያድራሉ። ከዚህ በቃ የባሉ ሽማ ማለት ነው። ግን መጋባት ድጋሚ አይቻልም። ተፋተናል፣ ግን ጓደኛ ቦይ ፍሬንድ እና ጋርል ፍሬንድ ሆኑ ማለት ነው። እና ስቲል ያው ልጅ አልጨመሩም። ጋርል ፍሬንድ ና ቦይ ፍሬንድ ናቸው። የባሉ ሽማ ማለት ነው። አሁን እንደ ቦይ ፍሬንድ ነው ሀንድል የምታደርገው። ከተጣሉ እቤቷ አይመጣም እሷም አትሄድም። እንደገና ይቅርታ ብሎ እንደገና ፕሊስ ምናምን ብሎ ይመጣል ና እንደ አይነት ማለት የሆነ ሰው እንጂ አላቅም ግን አስተያየት ስጡ እናንተ። እኔ በተፈጥሮ ቆራጥ ነኝ። የወንድ አይነት ስነ ልቦና ነው ያለኝ። ያ ወንዶች ታውቃላችሁ እጅ አይሰጡም። ለዛም ነው አምስት ቢወልዱ አራት ቢወልዱ ሶስት ቢወልዱ ህይወታቸውን ማስቀጠል ይችላሉ። ከሚወዷት ከምትመቻቸው በቃ ቅፍ ሲያደርጓት ከምትሞቃቸው ጋራ ሞቅ ያለ ትዳር ማስቀጠል ይችላሉ ወንዶች። ከዛች የገላገለኝ እያለ ማለት ነው። የኔ ስነ ልቦና እንደዛ ነው እኔም እንደዛ አይነት ሰው ነኝ፣ እና ወንድ ልጅ እንዲያከብረንም ሆነ አቢውዝ እንዲያደረገን የሚያደርገው የራሳችን ለራሳችን ያለን አመለካከት ነው ብዬ አስባለሁ እንጂ ወልጄ ልጆቼን አቢውዝ ከሚያደረግብኝ እኔን ዲስሪስፔክት ከሚያደረገኝ የልጆቼ አባት ዲስሪስፔክት ቢያደረገኝ ይሻለኛል። አትሊስት ልጆቼ ከአባታቸው ጋር እያደጉ ነው፣ ምናም እንደዛ አይነት አስጠጠ ነው። እኔ ሳልስቅ ማሳድገው ልጅ የለኝ እኔ ሳልስቅ እኔ ሳልዝናና እኔ ፈታ ሳልል የማሳድገው ልጅ የለኝም። ምክንያቱም ልጅ ከእናቱ የሚጋባበት ስትረስ በርናውት አለ፣ የሚጋባበት ነገር አለ። ሁሌ የእናቱን ግንባር ባየ ቁጥር ወደ ልጁ የሚጋባበት ነገር አለ። እንደዛ ነው ብዬ የማስበው። እኔ አሁን አባቴ ሁሌ ቆፍጣና ጀግና ስለሆነ ከሰው እጅ ስለማይጠብቅ ሰው ቤት ሄደን ክብሪት እንኳን ከለመንን ለማኞች ብሎ ስለሚመታን ቆፍጣና ነኝ፣ ግደሉኝ። እኔ ቢቸግረኝ ሰው ቤት እንጂ ሳንቲም ስጡኝ አልልም። ሳንቲም የማገኝበትን ሶሌሽን ነው የምፈልገው። ያ ማለት ልጅ አሳዳጊውን ይመስላል። ምናልባት ደግሞ እናቴ አጠገቤ ብትሆንና ና አባቴ ሲመታ ስታለቅስ ባድግ እያየሁ ባድግ ደግሞ የኔ ስነልቦና ልቦና ሌላ ሊሆን ይችላል። ሰው አላቅም እንግዲህ። ግን አስተያየት ካላችሁ እዚህ ላይ የራሳችሁን አስተያየት ስጡ። ማ እኔ ከአንቺ ተቃራኒ ከሀሳብሽ ተቃራኒ ነኝ እንጂ ሀሳብሽን ግን አከብራለሁ። መልካም የትዳር ጊዜ ከልጆችሽ አባት ጋር እንዲሆን እመኛለሁ። ለወደፊት ግን እሱም ቢሆን አንቺም ቢሆን በመካከል ሌላ ቀመስ ቀመስ ባታረጉ ጥሩ ነው ብዬ አስባለሁ። አሁን ድጋሚ እንዳትቋሰሩ። በቃ ሌላ ይህን ከንፈር ስመዋለች፣ ይህን ከንፈሯን ሌላ ወንድ ስሞታል፣ በቃ ይህን እንደዚህ ያርጓታል፣ ከሌላ ወንድ ጋር እንደዚህ ያርጋለ ብሎ ማሰቡ ራሱ ትንሽ ሞራል የሚባልም ነገር ስላለ ነው። አመሰግናለሁ።